አሰላሙ ዓሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በሳኡዲ አረቢያ ከአሁን በፊት ወንዶች ኒቃብ ለብሰው ወንዶችን ሲሸውዱ ምናምን የተቀረጸ ቪዲዮ አሳያችኋለሁኝ። ይህንን ቪዲዮ በነገራችን ላይ ትንሽ ቆየት ያለ ነው፣ ግን ወደዚህ የመጣሁበት ምክንያት እንደምታውቁት እንግዲህ ይህንን ቪዲዮ እስከመጨረሻው ተከታተለ ከተከታተላችሁ ታውታላችሁ። እና ሰሞኑን የሳቅ ጎጆ ይሶ የሚሰራው ያሲን የሉጓማው የሚባል ልጅ ወንድ ልጅ ኒቃብ ለብሶ ሚስቴናት ምናምን እያለ ያው ቪዲዮ እየቀረጸ ይፖስታል ማለት ነው። በሳውዲ አረቢያ እንግዲህ ይሄን ወንድማችን በሳውዲ አረቢያ ውስጥ ነው የሚኖርበት። ቦታ የሚኖርበት ከተማ ድብቅ አይደለም፣ ቪዲዮ ስለሚሰራ ግልጽ ነው። እና በሳኡዲ ህግ በሳኡዲ ህግ አንድ ወንድ ሴትን ተመሳሶ ኒቃብ ለብሶ አባያ ለብሶ ከተያዘ ምን ያህል ቅጣት እንደሚያስቀጣ ባለማስተዋል ይመስለኛል። በነገራችን ላይ ይሄንን ቪዲዮ በደንብ ህይወት እስኪ እና ምን መሰላችሁ፣ ከአሁን በፊት ሁለት ዩቱበሮች ነበሩ፣ የሳውዲ አረቢያ ያውም የመካ አል ሙከረማ ተወላጆች። ምንድን ነው የሚሰሩት? ቪዲዮ ፕራንክ ይሰራሉ ማለት ነው። ታክሲ የሚሰሩ መስለው ታክሲ ተሳፋሪ ወንዶችን፣ አንደኛው ወንድ አባያ፣ ኒቃብ ዝንት ብሎ ይለብሳል። ከኋላ ይቀመጣል፣ ሴት መስሎ ማለት ነው። ተሳፋሪዎቹ ግደም ይቀመጣሉ፣ ወንዶች ስለሆኑ። ከዛ ሾፌሩ ከመኪና ይወርዳል። ከመኪና ውስጥ ካሜራ ይደብቃሉ። ከመኪና ውስጥ ይወርድ ያለ ሹፌሩ ማን ይቀራል? ይሄ ተሳፋሪው ታክሲ የተሳፈረው እና ያ አባያ ለብሶ ኒቃብ ለብሶ ሴት መስሎ እየተቀመጠው ሰው ይቀራሉ ማለት ነው። ያን ሰውዬ እንግዲህ ኒቃብ የለበሰው ሰው ልክ እንደ ሴት ነው የሚያወራው። በቃ ሁሉ ነገሩ አለባበሱ፣ ድምፁ፣ ምናምን እንደምታዩት ይሄ ሰውዬ ማለት ነው።

ጺምህን እስኪለ የለክስት ሲለው ይሄ ሰውዬ። ይሄኛው ደግሞ ሱዳኑ ተሳፋሪ ዘወር ይላል፣ ፈገግ ይላል። በመጀመሪያ በጣም ደንግጦ ነበረ። ግን ይሄንን ቪዲዮ ወላይ ነው ምላችሁ፣ እስከ መጨረሻው የተከታተሉ ከነበረ ከአሁን በፊት በጣም መነጋገርያ ነበረ፣ በጣም በተለይ በዚህ ሰውዬ፣ በዚህ ሱዳኑ ቪዲዮ። ከዚህ ይሄን ሰውዬ ፕራንግ ከሰሩ በኋላ ከዛ በኋላ የት ነው የደረሱት? እስር ቤት ነው የገቡት። እስካሁን ድረስ እስር ቤት ናቸው ተብሏል ማለት ነው። ለምን በሳውዲ ህግ በጣም ከባድ ቅጣት ነው። በሳውዲ ህግ ከባድ ወንጀል ነው እንደዚህ አይነት ስራ የሚሰሩት ማለት ነው። እና ይህ ሰውዬ መጀመሪያ ላይ ደንግጧል እንዳልኳችሁ፣ ግን በኋላ ላይ ፈገግ እያለ ይችን ሴት ሲያወራ ስለ ስልክ እማውቀው ነገር የለም ማለ። ስለ ፌስቡክ፣ ስለ ስናፕቻት ምናምን አላቅም አለ። እንግዲህ ይህነ ሱዳኑ እና ይህነ ቪዲዮ እንደዚህ ተቀርጾ በዩቱብም በተለያየ ሶሻል ሚዲያ በጣም ሲዘዋወር ነበረ። ይህነ ቪዲዮ የተቀረጸው መቸ እንደታውቃላችሁ ሁለት ሺ ሀያ ሶስት በፈረንጆች ሁለት ሺ ሀያ አምስት ነው። አሁን ከሁለት አመት በፊት ማለት ነው። ከሁለት አመት በፊት ነው ለመጨረሻ ጊዜ ፍራንክ የሰሩት ይህንን ሰውዬ ነው በነገራችሁ ላይ እና እንደምታውት እንግዲህ ይህን ወንድ ነው። ኒቃብ ለብሷል፣ አባያ ለብሷል፣ ሴት መስሏል። ይህንን ሰውየው ወገቡን ያሻሻል ምናምን እራሱ ራሱ ይነካካዋል አስቡት እንግዲህ። በጣም ከባድ ወንጀል ማለት አስቡት፣ ቅጣቱ ምን ያህል ምን ያህል እስር ቤት እንደተፈረደባቸው እነዚህ ሰዎች፣ ያልሰማችሁ ሰዎች እነግራችኋለሁ ማለት ነው። ለምን ይህንን ቪዲዮ ስለሰሩ። ሰውየው ደግሞ ባለትዳር ነው፣ የልጆች አባት ነው ይህን ቪዲዮ በሶሻል ሚዲያ ሲዘዋወር በቃ በቤተሰብም ደረጃ በጓደኞችም ደረጃ እንደገና ደግሞ በአለም ደረጃ ነው እየተዘዋወረ የነበረው። በተለይ በሳኡዲ አረቢያ እንዴት እንደዚህ አይነት ነገር እየሰራ ሁሉም ተቃውሞ ነው እያስነሱት የነበረው የዘን ሰዓት ማለት ነው። እና በዚህ ቪዲዮ የተነሳ እንግዲህ እነዚህ ሁለት ዩቱበሮች ወደ እስር ቤት ገቡ ማለት ነው። የዛሬ ሁለት አመት ኦሬዲ አሁን ድረስ እንግዲህ እስካሁን እኔ ሲያወሩ እነዚህ ቱበሮች የተደረሱ ምናምን ብትሉ እስር ቤት እንደዚህ አይነት የሚሰሩ ሰዎች በሳዑዲ ሕግ ወንዶች ሴትን የሚመሳሰሉ ሰዎች ቅጣቱ የሳዑዲ ሕግ ቅጣቱ እስከ ሶስት ሚሊዮን ሪያል እስከ አምስት ዓመት እስራት ሊፈረድባቸው ይችላል ነው ሲባል የነበረው። እነዚህ ሁለት ዩቱበሮች እንግዲህ ባልታሰበ ቅስፈት ጠይብ፣ ሰውየው በመጀመሪያ ሰውየው ራሱ ከሷቸዋል። ለምን እኔ ባለትዳር ነኝ፣ ቤተሰቤ ልጆች፣ በጣም ተበጠበጠ። በዚህ ቪዲዮ አላቅም፣ ስለ ቪዲዮን ስለ ካሜራ ምንም የማውቀው ጉዳይ የለም፣ ይቅርታ አድርግላችሁ ቢባል መጀመሪያ ሻፈረኝ ብሎ በኋላ ላይ ግን ልጆቹን ይቅርታ አደረገላቸው። እሱ ይቅርታ ቢያደርግላቸው የሳውዲ ህግ ይቅርታ አያደርግላቸውም። ለምን? ይህ የሳውዲ ህግ ነው። በጣም ከባድ ወንጀል ነው። ወንድ ሊ ሴት ሊማመሳሰል እየድለበትም ተብሎ እስካሁን ድረስ እስር ቤት ናቸው ሲባል ሰምቻለሁ። ወገን እና ይህንን ቪዲዮ ያመጣሁበት ምክንያት ወደ እናንተ አሁን ያሴኝቱ በሩ ከአሁን በፊትም አሁንም ወንዶችን ኒቃብ እያስለበሰ ሚስቴ ናት፣ ምን ይናት እያለ ይፖስታል፣ በሶሻል ሚዲያ ማለት ነው። ይሄነ ጠላት ከሩቅ አይመጣም። አንድ ቀን ወይንም በአስር ሌዎችም ሊሆን ይችላል። እንግዲህ የሚኖርበት ሀገር የተከበረችው ሀገር ናት። የሚኖርበት ሀገር ድብቅ አይደለችም። ከተማዋ ሀጣ ቦታው ድብቅ አይደለም። የሱ ጠይብ እና አሁን ወንድን ሴት አስመስሉ፣ ኒቃብ ልበሱ፣ ሚስቴ ናት፣ እንደዚህ እያለ አሁን እንደዚህ ቪዲዮ ሲሰራ እውነቴን ነው የምላችሁ፣ በጣም ከባድ ችግር ውስጥ ነው የሚገባው። ሰው የሚሰራውን ስራ ቆም ብሎ ማሰብ አለበት፣ መጀመሪያ ከመስራቱ በፊት ማለት ነው። አሁን ይህንን አብዛኛው ሰው አንድ ሰው አንድ ሰው ሴት ናት ያለ የለም። በቲክቶክም በዩቱብም ሁሉም ኮማች ምንድን ነው የሚለው ወንድ ነው፣ ሴት አይደለችም፣ ወንድ ነው ነው የሚሉት ማለት ነው። እና የምሰሩትን ስራ እያስተዋላችሁ ነው እላችኋለሁ። ደግሞ ሰውየው እንግዲህ አሁን እኔ ሰውየው ልበል ምክንያቱም መቶ ፐርሰንት ሁሉም ሰው ወንድ ነው እንጂ ሴት ነው ያለ ስለሌለ ማለት ነው። እኔም ጥርጣሬ የወንድ ነው። አንደኛ ካለባበሱ ከሂጃቡ ከላይ ከራሱ እንዲያለ ጠራህ ነው ወይ ገደገው ጠራህ ነው የጠቀለለው ይጠቅልልህና ደግሞ እስኪ ኧረ ፈጣሪ ያለህ ማለት የቤተሰብ ስልኩን ማለት ነው። ስልኩን ምን አለ በትቶ፣ አንተ ሰውዬ ስልኩን እስኪ ያስቀምጠው ለአንድ ደቂቃ ወይንም ለሁለት ደቂቃ። ከስልክ አይለየም፣ እየሄድም ስልክ ነው፣ ተቀምጦም ስልክ ነው። አንገቱን ደፍቶ እንደገና ደግሞ ድምፁ አልተሰማም። ሴት ናት እንኳን በድምፁ ድምፁ አልተሰማም ማለት ነው። እሱ ነው የሚያወራው። ተመልከቱ፣ መላላጥ እና ምን ልላችሁ ፈልጌ ነው ወላሂ፣ የምትሰሩትን ስራ እያወቃችሁ፣ የምትሰሩትን ስራ እያስተዋላችሁ። አሁን ይሄ ሰውዬ ይመረቀልና በዚሁ ከቀጠለ በዚሁ ስራ ከቀጠለ፣ አሁን እንደዚህ ወንዴ ኒቃብ ስለብሶ ሴት አስመስሎ እንደዚህ የሚሰራከው ከሆነ በአረብ አገር አንድ ቀን ከተጠቆመ እመኑ፣ ከርቸሌ ነው የምትገባው ማለት ነው። ኢትዮጵያ ያዋጣህም። ስለዚህ ሰውዬ ወይው ከስልክ አይነቃነቅም። ይሄንን ቪዲዮ እንደው እስከ መጨረሻው ሐዋተም ምን እንደምታረግ እና ደሞ እናን ተስቂፍራ። አሁን እቺ ሴት ይሄ ሰውዬ ለበል ግራ አገባኝ እኮ ወንዴ ነው የሚመስለው ሴት ነው የሚመስለው እኔ ግን በእኔ በራሴ አስተያየት ምንም ሴት አይመስለኝም። አንደኛ ልንገራችሁ እጆቹን ነው እጁን ሆ ሁለተኛ፣ ከላይ ከጠራኸው እንትን አባባሉ ይሄ አለባበሱ ከጠራኸ እንዲለው ውስጥ ምንድን ነው ሂጃብ ጠራኸ ነው የተጠቀቀው ከውስጥ ማለት ነው። ሶስተኛ ነገር ደግሞ ቆሞ ሲሄድ ይሁ ትግሩን በካልሲ ለብሷል፣ ከላይ እስከ ታይ ካልሲ ለብሷል። እንትን ይሄ ጫማው የወንድ ጫማ ነው የለበሰው ግብታቸው ላይ ወንድ ነጠላ ጫማ ነው የለበሰው። ስለዚህ ምንም ሴት አይመስልም እን ከንግነ ጌታ ያዙ ይለቀቁኝ፣ ምን ምን አይጠቅምም፣ እላችኋለሁ እና እያስተዋላችሁ፣ የዚህ ሀገር ሕግ ሕግ ከበር ነው ያለው ሕግ ካለበት ሀገር እንጂ እንደኛ ሀገር ሕግ ከሌለበት ሀገር አይደለም። አላኩልሃል የዛሬው ቪዲዮ ይሄን ይመስላል። ቤተሰብ ደግሞ ስለምትከታተሉኝ አመሰግናለሁ።